ገለን ውሸት የውሸት አኑሮ የእውነት ነው የሚገለን። እውነትስ በእውነት ፈትኖ በክብር ነው የሚገልጠን። ስለዚህ እውነት አማኝ ነን ወይ? ንግግራችን እንዴት አልገለጠንም? ተግባራችን እንዴት አልገለጠንም? እንዴት አምላክ እግዚአብሔር የታለ አይበሉኛል። ዳዊት በጣም እያዘነ አምትማ አለኝ። እንኳን እግዚአብሔርና ደጀን ያለው ሰው እኮ ይፈራል። ወይም ደግሞ በዘመኑ አማርኛ ለሁኔታዎች መመከም የሚሆነው ነገር መደገፊያ የሚሆነው ነገር አቅም ያለው ሰው ከአቅም ከሌለው ደምቆ ተገልጦ ይኖራል። ጎልያድ እኮ የፍልስጤምን ሕዝብ አስመክቷል። እግዚአብሔርን የሚያውቅ በእግዚአብሔር የተደገፈ አንድ ብላቴና መጥቶ የእስራኤልን ትምክት እግዚአብሔር እንደሆነ አረጋግጦ የፍልስጤምን ትምክት በአንዲት ጠጠር አፍርሶ ባይጥለው እስራኤል እኮ ተሸንፏል። ደጀን እያለው እንደሌለው፣ ኪዳን እያለው እንደሌለው፣ አምላክ እያለው እንደሌለው፣ ኃይል እያለው እንደሌለው እኮ ሆኗል። ለምን ከሚያዩት ከገጠማቸውና ከሚዝብትባቸው ድምፅና ሆናቴ ጋር መግጠም የሚችሉበት መረዳት የለም። አንድ ነገር እናስምር። ክርስትና ክርስቶስን አይደለም ያክለው፣ አማኙ የመታዘዝና የመረዳቱን ልክ ነው የሚያክለው። እንደ እምነት ይሆንል የተባለው ለዚህ ነው። አያችሁ ዛሬ እምነት ከእግዚአብሔር ቃል ተጥሶ ወጥቶ ከስጋ ምኞትና ከስጋዊነት ጋር ተቀላቅሎ ባዶ ባዶ የሚል በሌሎች ዘንድ መዓዛ ያጣ አመፃ፣ ነውር፣ ድፍረት፣ እግዚአብሔርን አለማክበርና ለቅዱሳንና ለእግዚአብሔር ሰዎች ምስክርነት አልባ የሆነ ህይወት ቢጠራ ሐዘን ቢጠራ ድካም፣ ቢጠራ ነውር የበዛበት። ምክንያቱም እኛም ደግሞ ንስሐ ተገብቶ በህይወት መስተካከል የፅድቅ መንገድ እንደሆነ ጠፍቶብን በኃጢአታችን አረፋ ተደፍቀን የምንኖርበትን ህይወት ያበዛብን። እውነት ልንገራችሁ፣ በእምነት ውስጥ ሊኖር የተገባ የእውነት መሰረት ተንዶ ውሸትን ያመንበት ልብ በርትቶ ነው።